ሰላም ሰላም፣ ጤና ይስጥልኝ የሰላም ቲዩብ ተማሪዎች እና ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። በዛሬ ትምህርታችን ደግሞ ጀላችን መጣውትኝ ቃላት መስራታ ሲሆን ከአሁን በፊት በተከታታይ በመሰራላችሁ መሰረት አማርኛ ፊደላቶችን እንዲሁም በእያንዳንዳቸው ቃል እየመሰረት ኩኝ በአማርኛ በእንግሊዝኛ ደግሞ ስንቀይረው እንዴት ይሆናል የሚለው ነው ማስተምራችሁ ማለት ነው ይህ ትምህርት አማረኛ ችላችሁ ነገር ግን እንግሊዘኛ ለሚከብዳችሁ ወይም እንግሊዘኛ መጻፍና ማንበብ የቻላችሁ አማርኛ ለሚከብዳችሁ ለሁለታችሁም ይሆናል ምክንያቱም ሁለቱም ከዚህ ላይ እንደምታዩት በሁለቱም ነው እየጻፍኩላችሁ ያለ እንግዲህ እኛው እንግሊዘኛ ሲባል ኦሪጂናል እንግሊሽ አይደለም አማርኛውን ወደ እንግሊዘኛ የመቀየር ነው ይህን መማራችሁ ደግሞ ለምን ይጠቅማል አንደኛ ቴክስት በምትጻጻፉበት ጊዜ በስልካቸው አብዛኛውን ጊዜ ሰው የሚጠቀሙ ይሄንን ነው ማለት ነው። እንደገና ደግሞ ኦሪጂናል እንግሊዘኛውን ለመማር ይሄኛው በጣም አሪፍ ግብዓት ነው የሚሆናችሁ። እዚህ ላይ በደንብ ካወቃችሁ ለዛኛው ለኦሪጂናል እንግሊዘኛው በጣም ቀላል ስለሚሆን እንደ ቀላል ነገር እንዳታዩት እያልኩኝ አሁን ቀጥታ እየላቸው የመጣወትን እንቆጥራለን። በመጨረሻም ቃላቶችን የጻፍኳቸውን እዚህ ላይ እንደምታዩአቸው። እያነበብን እንጨርሳለን ማለት ነው። ሁላችሁም ቤተሰቦች አዳዲስ የሆናችሁ ቻናላችን አዲስ ነው፣ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ደግሞ ለሌሎች እንዲያደርሳቸው ዩቲዩብ በራሱ ላይክ በማድረግ ጀምሮ፣ አሁን ቀጥታ እንቀጥላለን ወደ ትምህርታችን። ዛሬ ጀላችን የመጣውት ሰና ሸ የተባሉ የአማርኛ ፊደላቶችን ነው። ሰና ሸ ሰ ማለት ይችነች እንግዲህ የሰ ቤተሰቦች ሰ ሶ ሴ ሳ ሴ ስ ሶ ኦኬ። እነዚህ የሰ ቤተሰቦች ሰባቶቹ የሰ ቤተሰቦች ናቸው ማለት ነው። አሁን ከዚህ ቀጥሎ ደግሞ ሸ አለች። ሸ ሹ ሺ ሻ ሼ ሺ ሾ። በትክክል ስለዚህ፣ እነዚህ ልዩነታቸው በጣም ትንሽዬ ነች። የሰና የሸ ልዩነት ምንድን ነው? በድምፅ የተለያዩ ቢሆኑ በአጻጻፍ ግን አጻጻፋቸው ሰን መጻፍ ከቻላችሁ በደንብ ሁሉንም ከሰ በላይ አግድም አንድ መስመር ማድረግ ነው ማለት ነው። ከዚህ ላይ አግድም መስመር ስታደረጉ ሸ ይሆናል። ከእሱ ከሚለው ላይ አግድም መስመር ስታደረጉ የው ሹ ትሆናለች ማለት ነው። ሲ ከምትለዋ ፊደል ላይ አግድም መስመር ስታደረጉ ሺ ትሆናለች። የው ከዚጋ እንደምታይዋት ሳ ከሚለው ላይ ከላይ አንድ አግድም መስመር ስታደረጉ ሻይ ይሆናል ልክ በዚህ መንገድ ሁሉም ተመሳሳይ ነው ማለት ነው የሰና የሸ ያጻጻፍ ስልታቸው አንድ ነገር ብቻ ነው ልዩነታቸው እንጂ ተመሳሳይ ነው ሰን እስከ ሶ ከጻፋችሁ በኋላ ከላይ መስመር መስመር አግድም አግድም ስታደርጉበት የሸን ቤተሰብ መሆን ይችላል ማለት ነው ስለዚህ በጣም ቀላል ነው ስለዚህ ሰ በሚለው እንግዲህ ቃል የመሰረትኩት ምን ይሆናል ሰ ኤስኢ ነው በእንግሊዝኛ ኤስኢ ነው ሱ ኤስዩ ነው። ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ ኢ፣ ስ ኤስ፣ ሶ ኤስ ኦ። በትክክል ከአሁን በፊትም በሰራውላችሁ መሰረት እነዚህ ቫውሎች ተቀያሪ አይደሉም ቋሚ ናቸው። ኤ ዩ፣ አይ፣ ኤ፣ ኢ ከዚህ ጋር ምንም የለም ኦ የመጨረሻው እነዚህ ሁሌም እንደማስተምራችሁ ቋሚ ናቸው፣ ተቀያሪ አይደሉም ማለት ነው። ስለዚህ ሰ በሚለው ሰማይ ሰማይ ሰማይ። ስለዚህ ይህንን በእንግሊዝኛ ስንጽፈው እንዴት ነው? ኤስኢ ልክ እንደ ሰ ማ ለሚለው ኤም ኤ፣ ዋይ የሚለው ይ የሚለውን ይወክልናል ማለት ነው። ስለዚህኛው ሰማይ በአማርኛ ሶስት ናቸው። ወደ እንግሊዘኛ ደግሞ አምስት ሆኑ ማለት ነው። ኦኬ ቀጣይ ሱ ሱ በሚለው ሱ ዳን ሱ ዳን። ኦኬ ሱዳን ስንል ኤስ ዩ ኤስ ዩ እንደ ሱ ዳ ለሚለው ዲኤ ዲኤ ከዛ ኤን ን የሚለው ኤን። ቀጣይ ሲ ናቸው እዚ ላይ እንደምታያት ሲ ኤስ አይ ነች። ሲ ራጅ ሲራጅ፣ ይህ የሰው ስም ነው። ሲራጅ ሲ ስንል ኤስ አይ፣ ራ ስንል አር ኤ፣ ጂ ይችኛዋ ስድስተኛ ስለሆነች ነች ጄን እንጽፋታለን። በአንድ ላይ ሲራጅ ይላል ማለት ነው። ሳ ሙና ሳ፣ ሳሙና፣ ሳሙና ኤስ ኤ፣ ሳ ሙ ስንል ደግሞ ኤምዩ ኤም ዩ ሁለቱ ባንድ ላይ ና ስንል ኤን ኤን ኤ ኦኬ። ይሄኛው ሳሙ ና ይላል ማለት ነው። ቀጣይ ሴ ሴ ሴራ ሴራ ሴ ስንል ኤስ ኢ ራ ስንል አር ኤ ባንድ ላይ ሴራ ይላል። ከዚ ላይ ስ ስ ስ ቃይ ስ ቃይ፣ እሺ እዚ ላይ ስ ኤስ እንጽፋለን። ቃ ስንል ኬ ኤ ዋይ እንደ ይ ማለት ነው። በአንድ ላይ ስቃይ። እሺ ሶ ፊ ሶ ፊ ሶ ስንል ኤስ ኦ ፊ ስንል ኤፍአይ ፊ ስንል ኤፍ አይ በአንድ ላይ ሶፊ ይላል ማለት ነው። ቀጣይ የሸ ቤተሰብ ሸ ሸ ኤስ ኤች ኢ ነው። ሶስቱ ነው እንደ የምንጽፈው ኤስ ኤች ሁለቶቹ ተነባቢ ናቸው። እዚህ ላይ ደግሞ ያሉት ኢ ዩ የሚሉት እነዚህ አናባቢዎች ናቸው እንደ ማንኛውም ማለት ነው። ዋናው ግን ኤስኤች ነው። ሁለቱ በአንድ ላይ እንደ ሼ እናነባለን ማለት ነው ሸ፣ ሸ፣ ሸማ፣ ሸማ ትላላችሁ። ሸማ ሸ ስንል ኤስኤች ኢ፣ ማ ስንል ኤምኤ። በዚህ መንገድ እንጽፋለን። ሹ ስንል ሹ ስንል ኤስኤች ዩ ኤስኤች ዩ። ኦኬ ስለዚህ ሹሹመት ሹ ሹመት ሹ ሹመት እሺ፣ ሹመት ስንል ኤስኤችዩ እንደ ሹ ኤምኢ እንደ መ ቲት የሚለውን ድምጽ ይሰጠናል ማለት ነው። ኦኬ እዚህ ላይ ያው እየጻፋችሁ መሆን አለበት። ምክንያቱም ካልጻፋችሁ ግልጽ ሊሆንላችሁ አይችልም፣ ሊረሳችሁ ይችላል። በደብተራችሁ ደጋግማችሁ ቪዲዮ በማቆም መጽሐፍ ግዳይታ ይላቸዋል ማለት ነው። እዚህ ላይ የሚጽፉትን እናንተ ደግሞ ለማረጋገጥ ወይም ልክነኝ ልክ አይደለሁም የሚለውን ደግሞ ራሳችሁን ለመፈተን ከኔ ጋር ቴሌግራም ላይ ላኩልኝ፣ እኔ አርምላችኋለሁ ማለት ነው። ስለዚህ ቀጣይ የምንቀጥለው ሺ ሺ ማለት ኤስ ኤች አይ ኤስ ኤች አይ። ስለዚህ ሺ በሚለው ቃል ስንመሰረት ሺህ ሺህ ቁጥር ማለት ነው። አንድ ሺህ ሁለት ሺህ እንደምንለው ሺህ። እሺ ሺህ ስንል ኤስ ኤች አይ ሺህ ይባላል። ህ ስንል ኤች ብቻዋን እንስፋታለን። ህ ስንል ኤች ብቻዋን ማለት ነው። ሺህ። ቀጣይ ሻ፣ ኤስ ኤች ኤ፣ ኤስ ኤች ኤ እንደ ሻ ማለት ነው። ሻ ሻማ፣ ሻ ሻማ። ሻ ስንል ኤስ ኤች ኤ፣ ማ ስንል ደግሞ ኤም ኤ ኤምኤ ኦኬ። ስለዚህ ቀጣይ ሼ፣ ሼ የሸ ቤተሰብ ከመጀመሪያው ጋር ያንታ ልዩነት የለውም፣ ድምፁ በራሱ ማለት ነው። ሼ፣ ሼ፣ ሼ፣ ሼ፣ ሼፍ፣ ሼፍ። ኤስኤችኢ ከዛ እንደ ሼ፣ ከዛ ፍ እንደ ፍ፣ ፍ እናነበዋለን። ቀጣይ ሺ ይላል። የስድስተኛ ድምጾች። ሺ ስንል ኤስኤች፣ ምንም አይነት ቫውል አናባቢ የለም እዚህ ላይ እንደምታዩት። ሺ ሺ፣ ሽታ፣ ሽታ፣ ሽታ። ኦኬ፣ ሺ ስንል ኤስኤች ብለናል ብቻውን። ከዛ ታ፣ ታ ስንል ቲኤ፣ ቲኤ፣ ቲ ኤ፣ ታ፣ ታ የሚል ድምጽ ታ የሚለው ቲኤ ይሰጠናል ማለት ነው። ከዛ የመጨረሻዋ ሾ ሾ ኤስ ኤች ኦ ኤስ ኤች ኦ ይሆናል በአንድ ላይ ሾ ሾላ ሾ ሾላ ሾላ ብለን ለመጻፍ በእንግሊዝኛ እንዴት ነው? ኤስ ኤች ኦ ከዛ ኤል ኤ ኤስ ኤች ኦ እንደ ሾ እናነባለን። ላ ስንል ደግሞ ኤል ኤ ብለን እንጽፋለን ማለት ነው። ኦኬ፣ አንዴ እናነባቸው። ሰ፣ ሰማይ ሰማይ። ሱ፣ ሱዳን ሱዳን። ሲ፣ ሲራጅ ሲራጅ። ሳ፣ ሳሙና ሳሙና። ሴ፣ ሴራ ሴራ።

ሻማ ሼ ሼፍ ሽታ ሾ ሾላ። ኦኬ። ልክ ይሄንን ይመስላል። እናንተም በዚህ መንገድ መለማመድ ማንበብና መጽሐፍ ፕራክቲስ በየቀኑ ማድረግ ይኖርባቸዋል ቤተሰቦች። ከዚህ ላይ ደግሞ መማር የማይመቻችው በውስጥ መስመር መማር የምትፈልጉ በሚመቻችሁ ሰዓት 24 ሰዓት እኛ በማንኛውም ሰዓት እናስተምራችኋለን። በቀን በቀን አንዳንድ ሰዓት የሚመቻችሁን ሰዓት መርጣችሁ መማር ትችላላችሁ። ከስር በምናስቀምጠው ስልክ እየደውላችሁ አገኙኝ። በኢሞ በቴሌግራም በዋሳፕ ደስ ባላችሁ ፕላትፎርም መማር ትችላላችሁ ማለት ነው። ለዛሬ ትምህርታችን ይመስላል። በቀጣይ ቪዲዮ ይጀላችሁ እስከመጣ መልካም ጊዜ መልካም ቆይታ።